አንዳንድ ነገሯ ቢያናድደኝም ያው ፈክታ ምን ብላ አድርሳለች። ስላደረሰች ግን እንዲሁኝ ማለት አትችልም። በቃ ይሄ ምርጫ ነው። እውነት እውነቱንም እውነቱንም አወራለሁ። ለምን ብትሉ፣ ጂጂ ያው ጎበዝናት አድንቀያታለሁ። ልጆቿን ከዛ አውጥታ ጥሩ ነገር ላይ ማድረሷ ይሄ ምንም እንትን አይልም። ግን መወሰን አትችሉም ለልጆቻችሁ ላይፍ ወይ ልክ ይሆናሉ ወይ ልክ አይሆኑ። እናንተ ብዙ ነገር ነው ያያችሁት፣ ዕድሜያችሁ አርባ ሰላሳ ሆናችሁ ማለት ነው። ብዙ ስላያችሁ እነሱን እንዲሁኑ እንዲሁኑ ማለት ህመም ነው። እስቲ አስቢበት ነው የሚባለው። አሁን ዴዚን እስቲ አስቢበት፣ እሺ ፍሪደም ነው እሺ ከውት ሽወጣለሁ ችግር የለውም። አስቢበት፣ ጊዜ ወስደሽ አስቢበት። ከዛስ ካልሞነሽ የፈለግሽውን አድርጊ፣ እኔ ባንቺ እተማመናለሁ። አንቺ አትሳሳች ብላችሁ እስቲ ፑሺንግ አድርጓት። ትችል ልጅ ኖናና ልጅ ናት ትላላችሁ። ልጅ ያሳጣችሁ ቸሩ መድኃኒዓለም እግዚአብሔርም ስለሚያውቅ ነው። የዴዚ እናት በአንድ ልጅ ያስቀረሽ፣ አሁን በዜሮ ደግሞ ልትቀሪ ነው። ራስሽ ልጅሽን ቀርጥፈሽ ልትበያት ነው። ቡዳ ቡዳነሽ፣ በእውነት ቡዳነሽ። ራሷን ካጠፋች ራሷን ካጠፋች ዘንኩት ውስጤ የራሱ ፍራት ፍራት ነው ያለኝ። እኔ እንጃ። አሁን በአሞራው እጅ ነው ነብሷ ብላለች። ሪካርዱን ሄዳችሁ ስም ኦኔጋ የደረሰው ሪካርድ አለ እነ ሜላትም አላቸው። ከሞተች በኋላ ግን ይሄን ሪካርድ ብታወጡ እናንተ ሰው አይደላችሁም፣ ሰው አይደላችሁም። በቃ ህይወቴ ባንተ እጅ ናት ብለዋለች። ልጁን ልጁን እንደውም ዋጋ እየከፈለ ነው አንደኛ በብሔሩ በብሔሩ ይሰደባል ሁለተኛ ማለት ነው ኤቭሪቲንግ ለምን እስቲ ለምን እናትዮውን ሰደባት በሪከርድ ብላችሁ ይዩት አዳምጡ መጀመሪያ በአንድ በኩል ባለጌ ባለጌ ናችሁ በጣም ጠብቁ ለማንኛውም አሁን ልጁ አሞሮ አያገባኝም ብሎ ስልኳን ራሱ ብሎክ ቢያደርግ ማለት ነው ተጎጂዋ እናትየውና ዴዚ ናት እኔ ልንገራችሁ አይፈልጋትም አይሆናትም ምናምን አላችሁ አይደለ አላችሁ አይደለ፣ ለዚህ አሞራው የሚባለው ልጅ ምንም አይሆንም። እሱም እናት አለው፣ እሱም ወገን አለው። ገባችሁ? ፍቅር ሰውን ሲገላላያችሁ ይሄን ያህል። ደግሞ ከሱና ከሷ ደግሞ እሷ ናት በጣም የምታፈቅረው እሱ አይደለም፣ እሷ ናት። እንደውም ልጥፍ ያለችበት ይሄን እነግራችኋለሁ። እሺ ትግሬ ስለሆነ ምናምን ምንም አትሆንም። እሱን ጠብቂ ሚሊ፣ እሱን ጠብቂ ያለችውን ሪካርድ ህጂና ስሚና ለምን አድኗት እንደተባለ ይገባሽ ነበር። እኔም እያልኩ ነበር ዝም ብላ ምናምን ነው ዝም ብሎ ነው ምናምን ብዬ ነበር፣ አይደለም ለማንኛውም መሀሊት መሀሊት የምትባዩ ጀርመን ያለሹ ለፍተሻል። በሰማሹ መንገድ ሰው ምንም ቢልሽ ታያቸው፣ ግን ለፍርድ እንትን አለ ማለት ነው። በጣም ተዋቸው፣ ተዋቸው፣ ተዋቸው። ወይ ልጇ ክሬዚ ሆስፒታል ወይ ደግሞ አብዳ ማለት ነው ወይ ደግሞ ሞታ ያኔ ሬሷ እንትን ጥቁር ልብስ ለብሳ ደግሞ ገንዘብ ትለመንባታለች። ኖርማሊ የኢትዮጵያ እናቶች ማለት ልጆቻቸው ሲሞቱ እድር መብላት ለምዷል እና እድር አለ አሜሪካ እድር አለ ሴትዮ እድር ለትበላ ይሆናል። እድር ካልጠቀመች ለራሳ የምትሆን ከሆነ እድሩን የከፈልኩት ልብላ ብላ ነው። ገንዘብ ይሰጣል አሜሪካ ሀገር እንትን ሲባል እሱን ልትበላ ፈልጋ ነው። ወይ ደግሞ ያው እንግዲህ የኢትዮጵያ ሕዝብ ምስኪን ነው። ይሄ የአማራ ሕዝብ የአማራ ባለ ሀብቶች ወይ ይችን የመሰለች ልጅ አጣች ብለ አካውንቷን ያዳብሩላታል። አንዳንዴ መከልከል ብቻ አይደለም ለሰው ልጅ እንቅፋት መስጠትም ማለት ነው። ብር መስጠትም እንትን ነው፣ እንቅፋት ነው። እሺ፣ እወቁ የምታጠፉት ጥፋት አለ፣ ምስኪኖች የኢትዮጵያ ሕዝቦች መስጠትን ማለት ነው። ሰውን ኤጎይስት እንዲሆን ታደርጋላችሁ፣ ዝም ብላችሁ ማለት ነው። ለዚህ አምሶሪ ዮኒ አይነህን ግለጥ በሉልኝ። ዮኒ እንደውም በጣም ጥሩ ሰው ነው። ጌታን የማንንም ችግር እያመጣ እንትን የሚለው እኔ በጣም አደነኩት። ይኸው ስሰራ መኪና እየነዳሁ ጌታን ዩቱቡ ላይ ቁጭ ብዬ እየሰማሁ ጨነቀኝ። ታውቃላችሁ እንዴት እንዳሳዘነኝ ወዴት ይፍረድ። በጣም አጣብቀኝ ውስጥ እየከተታችሁት። ቆይ አንዴ ወርቅዬ፣ ሳባ እና በጣም ያሳዝናል። በጣም በጣም ያዘንኩት እግዚአብሔር ይሁናችሁ። ዮኒ ግን ከዚህ ነገር እጅህን ብታወጣና ልጅቷን ምን እንደሚያስፈልጋት ፍሪደም መኪና ገዛችልሽ ምናምን ያን አንተ እስቲ ሰው ኤቭሪቲንግ ኮንትሮል አድርጎክ ማለት ነው፣ ወርቅ እየገዛ ይስጥክ እንዴት እንደሚጨንቅ ይጨንቃል። ይጨንቃል ስላዩት ማለት ነው። ይጨንቃል በጣም ነው የሚጨንቀው። ይሄን አረኩልሽ፣ ይሄን አረኩልሽ። ጌታን እኔ የራሴን ህይወት ታሪክ አጫውታችኋለሁ እንጂ መፍጋት ምናምን ፈልጌ አይደለም ፈልጌ አይደለም። ሁለት ሺህ ምናምን ከማገኝ ቁጭ ብዬ ማለት ነው ከአንድ ሰው እየተቀበልኩ ምን እያልኩ መኖር አያቅተኝም፣ ግን እግዚአብሔርን አጫውታችኋለሁ። እንዲ እንደ ቀልድ ማለት ነው። እዚህ ጋር ስታዩ እንትን መስያችኋለሁ አይደለም። አንዳንድ ሰዎች ማለት ነው፣ ይሄ ነው የሚያስጠላኝ፣ ይሄን አርጌልሽ፣ ይሄን አርጌልሽ የሚል ማለት ነው። በጣም ያማል፣ በጣም ማለት ነው። ይሰጣቸዋል፣ መኪናም ይሰጣቸዋል፣ ፕሌንም ይሰጣቸዋል። ከዛ ይሄን አርጌልሽ፣ ይሄን ውኝልሽ ምናምን። ፍሪደም አይሰጣችሁ። ፍሪደም ማለት በራሳችሁ በቃ የራሴ ነው ብላችሁ ይሆናል ፍሪደም እንዲሰማችሁ። ከዛ ይሄን እንደዚህ አድርጌልሽ እንደዚህ ሆኜልሽ እንደዚህ በዚህ ገብቼ ወጥቼ ምናምን ባዮሎጂ ምግብ ነው ማበላት ምናምን ጭንቅላት እንደሚነካ አታውቁም እንዴ? መኪና ሁለት ሺህ ምናምን ገዝቼ ምናምን አይባልም። ጣም ያስጠላል። በጣም በጣም በጣም በጣም በጣም አረ

እንዴ አስገባሽኝ እኮ ግን፣ ሚዲያ ላይ ማለት ነው። ወይ ይሰማሻል? ወርቂ ወይ ወንድ ጋ ሄዳ ትተኛ ሄዳ አይደለ? ልጅቷ ስለወንድ አልጠየቀችም። ለምን አትረዷትም? ለምንድን ሁሉ ነገር በዚህ የምናስበው? ብትተኛም ደግሞ የመተኛዋ የመተኛው ሰዓት ነው። መብቷ ነው፣ መብቷ ነው፣ መብቷ ነው። ይሄ መብት ነው። እናንተ ስሜት እንደሚያስጨንቃቸው አታውቁም እንዴ? ስለሚያስጨንቃቸው እኮ ነው አሮጊቶች ካለ እድሜያቸው ሄዶም ይጎረጎሩት። ይሄን አታውቁም እንዴ? ምንድነው የምትሉት? እቺ ልጅ እኮ አፍላ እድሜ ላይ ናት እኮ እንዴ። እስከ ዛሬ አላረገችም? አርጋለች። ምን ዴዚ ድንግልናት ልትላት ነው? የራሷ ውሽማ ባል ያለችው ነው የነካት። ላሞራው ልካለታለች። እሱ ቢወጣ ደሞ ሴትዮዋ ወንጀለኛ ሆና እስር ቤት ትገባለች። እኔ ልንገራችሁ እኔ እንደውም እለቀዋለሁ ብዬ ነበር። ለምናኝ ነው አንዷ ገባችሁ? ባለጌዎች ስዶች። መጀመሪያ ይው ወርቂ የለም እኮ ማለት ነው። መተቃቀፍ መሳሳ ምናምን አያምራትም። እናንተ እያደረጋችሁ እሷ አታደርግም እንዴ? የምትወደውን ሰው ማቀፍ አያምራትም። የኔ ልጅ ስለሆነች ማለት ነው እ የኔ ልጅ ስለሆነች እሷ የምትወደውን እኔ ልክ የምወደውን ማቀፍ መሳም እንደሚያምረኝ እሷም ያምራታል። ቀላል ታረጋለች እንዴ? አይገርማችሁ፣ ታርጋ። አረ በጣም ባለጌ ናት። ሆ በየሱስም እንዴ የራሷን ውሽማዛ እየሄደች እያቀፈች፣ እሷ በሰራችሁ ገንዘብ እሷን አንድ ክፍል አስቀምጣ እንደዚህ ሁኝ እንደዚህ ሁኝ፣ ሌባ አጭበርባሪ፣ አጭበርባሪ ስለሆናችሁ እንዴ? እድሜዋ እኮ ነው። ብታረግ እድሜው አይደለ እንዴ? ብትወልድ እድሜው አይደለ እንዴ? እቺ ልጅ እኮ አሁን ልክ ምንድን ነው ቆንጆ እንደዚህ ከመኳኳቱ በፊት እናትየዋ መፍቀድ ነበረባት። ገባሽ? ሁለቱ ወጣቶቹ ተነጋግረው በፍቅር ከሆነ በምንም ከሆነ መታየት ነበረባቸው። ግን አሁን በቃ እናቷ የምታደርገውንም ለልጁ የተናገረች ልጁ የሚያደርገው የተባለ እናትና ልጁ መሰዳደብ ጀመሩ። ወደ ብሔርም ሄደ። ጥሩ አልመጣም፣ በጣም አሁንም ቢሆን ተወት ታርጋለች፣ እንትን እና ዲዚ እንዲያዩ ህይወታቸውን መተው አለባት። ያው እንዳታረግዝ ብቻ መናገር፣ እንዳትጎዳ መናገር፣ ጥሩ መስመር ማሳየት ነው እንጂ ምን የምትመልሰው ነገር የለም። ፍቅር ፍቅር ነው። አይታ ከትምህርቷ ትማራች። እዛ ነው እንግዲህ የምለው እናንተ እንትን ተላላት፣ ትስማማላችሁ ከኔ ጋር? አሁን ልጁ እናት ጋር መሳደጉ ትክክል፣ እሷም ስለዘር ማውራቷ ትክክል አይደለም። መቼም ያው እንትን ማለት አልችልም፣ ለምን ያው አሳድጋታ፣ ሌላ ያላገባች ያለወለደችባትም ደግሞ ለእሷ ብላ መሰለኝ። እንግዲህ ሲንግልማም ሲሆን ደግሞ በጣም ችግር አለ። ሆነ ሰላሳ አርባ ዓመት ሱራ ማስቀመጥ አትችልም። ያ ሁሉ እንደዛ ከመፍካካቱ ምን ከማለት በፊት በቃ ሜድ ፈለሽ ሂጂ። ግን እንዲህ አሁን ደግሞ እሷ ከምትሄድ ደግሞ ሌላ ገር ሊቀጣ የተቀጣጠሩት መሰለኝ። ዴዚ ቁጭ ብላ ዋይዝ ብትሆን አንተና ዝና ማለት ነበረባት። እና እሷ የፈለገችው ምንድነው ሌላ ገር ሄዳ እሱ ልታገኘው ትራንስፖርት ከፍላ ትኬት ከፍላ ነው። ያም ሆኔ ግን ሁለት ጊዜ ያዩ እና ከጥፋቷ ትማራለች እንጂ ከሆነ ይቀጥላሉ። ካልሆነም ደግሞ ያው የማየው ያልሽኝ ነገር ትክክል ነበር። ጊዜ አለ። በጣም በጣም ፓብሊክ ላይ የወጣ ነገር ጥሩ አይደለም፣ ከውስጥ መጨረስ ነበረባቸው። ይታያዩ በቃ ዘሩ ትተው እና ይታያዩ። ማንም ዘር ቢሆን ሰው ነው። በቃ ተዋደዱ። እሱ ወደዳትም አልወደዳትም ምንም ችግር የለም። ያው እሷ ስለወደዳች የሚያዳምጣት ከሆነለ ትንሽ ጊዜ ይታያዩ እና በቃ ከጥፋታችን እንማራለን ሁላችን። ያ ነው ነገሩ

ጣቶች ተዋደዱ። ለምን ይሄን ያህል ለቪዲዮ ሁሉ እንደሚወራበት ይገባል። ልጆቹማ እያወራቸው ግን ምን አለመሰለሽ አንድ ሆነ። አሁን ምንም፣ አሁን ልጅቷ ከፈለገችበት አዲስ የምትከለክላት ነገር የለም። ገባሽ ላሽም ልቧ ላይ ካለ ልጅቷ ከሷ ጠፍታ ሄዱ አይቀርም በቃ ምንድነው እነሱ ያልተነጋገሩት ነገር አለ። እንደ እናትና እንደ ልጅ ቁጭ ብለው ይሄ ነው ይሄ ነው ተባብለው ቢነጋገሩ ምናልባት ልትረዳ ትችላለች። እልህ ከመጣ ግን የምታደርገው ልጅቷ የምታደርገው ነገር ታደርጋለች። ያው ነው እናቷ እናት ነች። እሷ ወንድ ጥሏ ስለሄደ ገባሽ፣ የእሷን ህይወት ደግሞ ልጇ ላይ እንዲደገም ስላልፈለገች ይሆናል። ብዙ እናት ፊር ያ ነው ነገሩ ያ ነው የሁሉም እናት ግን ምንድነው ያን ያልተወታተው ምን ነገሩ ዘር ምናምን ነገር ልጁም ደግሞ ፍርሚና ውሰጅኝ ብሏታል፣ አሉ ለእናት ያ ያ ሁሉ ነገር ምንድነው ብቻ አይደ ነው ብቻ በጣም ተመሰቃቀለ። አትርሳት። ትክክል እኮ ነው እኛ ከእናት በላይ እናቃለን አላልንም። እናትና ልጅ ቢነጋገሩ ነው ያሉት። ከእናት በላይ ማን ያውቃል እንዴ? ልጅቷ እኮ እንዴት እንዳሳደገቻት እኮ እናትየዋ ነው የምታውቀው። ሲንግል ማሞና ተቸገረ አንተም ብላ አባትዮ በሌለ ሰዓት ገባችሁ ተናገረችው። ደግሞ ዚህ መኪና ከተገዛል በኋላ ሄዳ አባቷን ፍለጋ አባቷ ነው አልፈለግሽም ከዚህ በኋላ እንዳትመጪ ህይወቴ ላይ ብሎ የመለሳት አሉ። ስለዚህ እናትዮዋ ለፍታ አሳድጋ ከእናቷ ጋር መመካከር አለባት። ለምን ሄደች ወዳት እኮ በኋላ ወንድ ወንድ ነው። ፍቅር ፍቅር ነው። ያልቃል። አንድ ቃል ቢጎዳት ተመልሳ መግቢያዋ የእናቷ ቤት ነው። እሺ፣ ለትግሬ አልደርም ካለች በቃ። ግን ትግሬ ሆነ ምንም ሆነ እኮ አትርሳት። አደንድ ገባሽ። ልጅቷ ከወደደች መሄዱ አይቀርም። ባይነኝ እኮ አሁን ላይ ይታያት ይችላል። የዘሩ ነገር የእናቷ የዘር ችግር ለልጅቷ አይታያትም እዛ ስላደገች። እንግዲህ እኔ በተናገርኩ ላይ ተሳስቼ የሚሆና እንግዲህ ሀሳብ ካላችሁ ጻፎት ከታች። እንግዲህ እኔ ግን የምታረሙ። እሱማ የራሷ ችግር ነው። እሱማ ሁሉም ውጭ ያለ ሁሉ ችግር ይኖራል። አው ልጅ መርዝ ነው። ምን አለመሰል ምን አለመሰል ወንድም ሴት አላቀም ችግር ምንድን ነው? እሷ ቤት ውስጥ ያለውን ነገር ለልጁ መናገሩ ስተት ነው። ልጁ ደግሞ ወጥተው እንዲያደረገች እንዲያደረገች በመናገሩ ስተት ነው። እኛ ወጣት ሆነን ስንወጣ እናታችን የምታደረገልን የቤታችንን ሁሉ ነገር እንዴት እንደምትበድልም እንደምን አብረን ያደገውን በሙሉ እንናገራለን። ለወንድ እሱ ደግሞ መብት አገኘ እናትዮዋን ለመናገር። ያ ላይ ነው ጥሩ ያልሆነው ነገር። ይኸውልሽ ቆንጅዬ እሱ ማለት ነው እሱ የተናገረው ሲበዛበት ነው እንጂ ከዚህ ነገር ለመውጣት ሪከርድ አለ ለመውጣት ራሱ ፈልጎ ነበረ ልጁ እናትዮ መክራው ማለት ነው ከዛ ልጅቷ ተጣልተው ነበር የሚገርምሽ ለምን ተጣሉ ብሎ እንኳን ሰው አይጠይቅም እና ያንን ሪከርድ ማለት ነው ለሰዎችም ለትላልቅ ሰዎችም የተማሩ ሰዎችም ማለት ነው እኔ እንዲህ አይነት ችግር ውስጥ ነው ያለሁት ልጅቷ ራሷን ብታጠፋ ወደፊት ገብቶሻል የአይምሮ ጸጸት ይመጣበታል ልጁ አዎ ልጅቷ ኦሬዲ ሬዲ ሆናለች ራሷን ለማጥፋት ገባሽ ብለዋለች እና ስለ እናቷ ስለምናምን በምንም ሊያውቅ አይችልም ሁሉ ነገር የነገረችው እሷ ናት እሱን እኮ ነው ምልሽ እኮ ወርቅዬ እሷ ናት የነገረችው እሱ ደግሞ የተናገራት መጀመሪያ በጸባይ አለ ሪከርድ አውርቷታል ገባሽ ለልጅሽ እንዲያርጊ ምናምን ሲላት የተናገረችው የእናትዮውም ይውጣ ነው፣ ነው የምለው ሪከርድ ኖ፣ ገባኝ። ሌላ ሰው ማውጣት ካልቻለ እኔ አሁን የላኩልኝ ልጆች አሉ ከጀርመንም ከምንም የእሱ ወገኖች ማለት ነው፣ ከፈለጉ ለቅላቸዋለሁ። በጣም ነው ግን የሚያስመስለው፣ ይህ ጥሩ አይደለም። እሷ ይኸውልሽ፣ እሷ ለልጁ መናገር የለባትም። ልጁ ደግሞ ምንም ራይት የለውም። ኖ፣ የተናገረችው አንቺ ለምን አትረጅም፣ ለማንም መናገር ስለማትችል ሰው ስለሌላት አንተ ብቻ ነህ ያለህኝ የሚል ሪካርድ አለ። ጌታን ነው ምልሽ። እሱ ብቻ ነው የሚያወራት፣ እሱ ብቻ ነው እንትን የሚላት፣ እና በጣም ታሳዝናለች። ብሩክዬ ሰላም ነህ? ከአንተን አስፈቅጄ ላወራ ነበረ፣ የለህም። አሁን ገና ነው የመጣው። ብሩክዬ ደህና ነህ? እኛ ዝም ብለን አስተያየት እየሰጠን ነው። ግን እግዚአብሔር ይሁናችሁ። አንቺ መቼም ተረጃለሽ፣ እናት እናት ናት። ይሄ እየታወቀ ነው፣ ግን ቢሆንም ልጁ ስለበዛበት ነው። ልጁን ደግሞ በብሄሩ በሰራው ስራ ማሸማቀቅ ልጅቷን መግዷት ነው። ልጁ አሁን አልፈልግም ብሎ በሩን ቢዘጋ ብዙ ሴቶች አለ እሱን የሚፈልጉት። ልጁን አይተሹ ከሆነ ማለት ነው አማራጭ እንኳን አይ ምናምን ብሎ ህይወቱን መስዋዕት እየከፈለ ነው ታውቂያለሽ። ብሎክ እንኳን ቢያደርጋት ዴጂ ዴጂ ነው የምትላት እራሷን ታጠፋለች። ዜ እግዚአብሔርን እራሷን ታጠፋለች ብሎአለች።

ለምን ሁላችንም እንትን ካለን ካላየን አነማር በቃ፣ እኔ እኮ በጣም ነገር መጠር እኮ ልጃችንን ብንይዝ አንደንደርደዴ ሄዳ እሷ የምታደርገውን ነገር የሚከለክላት ነገር የለም። ሌላ አካሉ ደግሞ ወይ በእልህም እናቷን ልጁንም ካጣች እናቷንም ካጣች ህይወቷን ታጣለች። ገባችሁ? ያ ነገር እንዳይፈጠር ነው ነገሩ።

ከሰላሳ ደቂቃ በኋላ እገባለሁ። እቤት ስገባ ዛሬ ከሰዓት ስራ ስለሌለኝ ችግር የለም መጣ እቤት እያጠብኩ ስለሆነ እንዳይረብሻችሁ አውሩ እናንተ አንቺ በሚገባሽ ሳታዳይ ማለት ነው። ለምን መሰለሽ በእንትን በወጣትነት እንትን ጊዜያችን ምንድነው ያሳለፍ ነው ምናምን በሚለው